ገና አንድ ለሰርግ የተዘጋጀ ሰው ድግሱ ምናምን ነገር ተዘጋጅቶ እንዴታ አልባል መጣም ብዬ ጽፋለሁ እኔ እንደዛ ጻፍኩ። እኔ ይህንን እዋቀው ከዚያ በኋላ ነው ይሄንን እንሰማው። ሰላም ጤና ይስጥልኝ፣ ውድት ወንድሞቼ፣ ዛሬ በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ መጣሁት በ ዱካ ዱካሾው በዘሌ በሚያቀርበው የዲያስፖራው ሙሽራና ሙሽሪት ጉዳይ ነው። እስኪ ከዚህ ቀን ጠብ ያለች ቪዲዮ አለች፣ እሷን አይተን እንመለስና እንነጋገራለን። በጣም የሚያስጨንቅ ነገር ነው፣ የሕይወት ጉዳይ ነው። እኔ ምንም ሊገባኝ አልቻለ። ገመድ ይዛለች እንዴ ቢያስቡት፣ ድግስ ተደግሶ በስርዓት ተዘጋጅቶ እንዴት እኔ ዘልዬ ልጠፋ እችላለሁ? ከቤት ውስጥ ግን በቃ የተፈጠረው ነገር በሰዓቱ ያን እንደወስን ነበር ያደረገኝ። ደግሞ ባረገውም ነበር የሚሻለኝ ዛሬ ራሴ ባጠፋው፣ በቃ እነሱም እርማቸውን ይቀመጡ ነበር። የእኛውንም እየወቀሱኝ ያሉት ማለት ነው። እና ቴክስቱም የላከልኝ በቃ ከዚህ በኋላ አብረን መሆን እንደማንችል ሊመጣም እንደማይፈልግና አላቅም የትኛው በቀሉ እንደሆነ አላውቅም። በቃ አግኝቼሻለሁ እና በዚህ ሰዓት ላይ ነው ላጓርድሽ የምፈልገው ምናምን የሚል ብዬ እኔ በኋላ ቴክስቱን፣ የለም ቴክስት ልኮልሽ ለምን አጠፋሽ? ትልቅ መረጃ ነው። እውነት ለመናገር ይሄ ነገር፣ እስቲ ቴክስቱን አሳይን። ሪከቨር የሚደረግበትን መንገድ ካለ ሪከቨር እናስደርግ። ሲጀመር ቴክስቱን ብቻ አለም ስልኩንም፣ ምንንም ጠቅላላ ነው ያጠፋት። ምንም አይነት መረጃ የለኝም። ንያውን የእሱ መረጃ የእሱ ስልክም፣ ምንም አይነት ኮንታክት የለኝም። የእሱ ምክንያቱም ተናግጃ የነበረ አጠፋት። እውነት እንግዲህ ይሄ የዚህ ቪዲዮ ታሪክ አንድ ዲያስፖራ ኢትዮጵያ ካለች ሴት ጋር ተዋዶ በፍቅር በአምስት ዓመት ከቆዩ በኋላ ያው ከዛም በኋላ በትዳር አብረው ለመጣመር ተወስነው ያው ዲያስፖራው ዝግጅት በነበረበት ሰዓት እሷም ደግሞ ልትሞሸር ጸጉር ቤት በነበረ ሰዓት ባልታወቀ ሙሽሪት እንዳለችው መልእክት ደርሷት ማለት ከሙሽራው በቃ እንደዚህ እንደዚህ ለአጓርድሽ ነው ምናምን እንደሰማችሁት ያለችውን ቃላት ማለት ነው። እና ከዛ በኋላ ያው ሙሽራይቷ በዛን ዴት ራሷን ለማጥፋት ላይ እንደነበረች እና ሲያገኟት ሲያተርፏት በቪዲዮ አይተናል። ግን ዋናው ምንድን ነው ዛሬ ማለት ያሰብኩ የመጣሁበት ጉዳይ ምንድን ነው፣ የዛን ጊዜ ሲያገኟት በእርግጥም ከአራት ሰዓት በኋላ ነው ጊዜ ወስዶ ነበር እኔ ትንሽ ግራ የገባኝ የነበረው ምንድን ነበር መሰላችሁ ልጅቷ ጸጉር ቤት ነበረች እና ጸጉር ቤት በነበረበች በሰዓት እንግዲህ ጸጉር ቤት ሲኬድ ገመድ ተይዞ አይደለም የሚኬደው ልጁ ደግሞ ያወረዳ ጫካ ውስጥ ነው እና ገመዱን ከየት አመጣችው የሚለው ጥያቄ ላይ ጥያቄ በጭንቅላቴ ውስጥ ነበረ ግን ምንድን ነው ምንም ነገር መልሽ ያንን ነገር ደጋግሜ ደጋግሚ እንዳልናገረው ለራሴ የገደበ ምንድ ነው ልጁ እውነት ልጁ ጠፍቶዋል፣ ልጁ እንደዛ አድርጓታል በሚለው ነበር። ያን ልጁን ወንጀለኛ አድርጌ ማለት ነው። ግን አሁን ልጁ ተገኝቶ እንደሰማችሁት፣ ወደፊት እንደምትሰሙትም ወይም ያያችሁት ከሆነ ሲናገር ልጁ ምንም ነገር የጻፈላት ነገር የለም። አያችሁ እና ያንን ጥያቄን እውነት ያንን ጊዜ የነበረውን ጥያቄን አሁንም ደግሜ ይሄ ነገር ሆን ብላ ሰታፕ ያደረገችው እንደሆነ በቃ ጥርጣሬን አጽድቆልኛል ማለት ነው። እንግዲህ ጫካ ውስጥ ከጣላት ማን ገመድ አቀበላት? እንዴት ገመድ ልታገኝ ቻለች? ገባችሁ? እንዴት ገመድ ልታገኝ ቻለች? መቆየቱንስ በቃ እንዳለችው ምናልባት እያሰበችበት ምናምን ሊሆን ይችላል ግን ገመድ ከዛ እንደገና በእግሯ ሄዳ ሱቅ ሄዳ ነው ገመዱን ያመጣችው? ለራስን ለማጥፋት ያለ ገመድ እንዴት ሊገኝ ቻለ? እዛ ዛፍ ውስጥ ወስማ ያን ጊዜ የሚጠረጠርኩት አሁን በትክክል እቺ ሴትዮ ሰታፕ አድርጋ ሰው እስኪመጣ ነው የምትጠብቀው፣ ወይም ደግሞ ሰው ገመዱን እዛ ጋርጋ ሰው እንዲያድናት እየጠበቀች ነበረ ብዬ ነው የማስበው እንጂ እውነትም ለመሞት ብላ አይደለም ብዬ ነው የማስበው ያለሁት። ተሳስቼ ሊሆን ይችላል፣ ግን ያ ነው ኔ ስሜቴ። ለምን ብትሉ ደግሞ ይሄው ሰውየው በማያቀው እንትን እሷንም ቤተሰቦቿንም እየደርዳ የነበረ ሰው፣ በዛ ላይ ደግሞ ለድግሱ ወጪ እያወጣ የነበረ ሰው በማያውቅ ሰው የሰው ሰው እኔ እሱ አስደብድበዋለች ብዬ ነው የምለው። ለምን አሁንም ስትጠየቅ ምንድን ነው ብላ እንኳን አላሰብችም። የእሱ መጥፋትም እያሳሰባት አይደለም። ባለው ጥያቄ ላይ ስትጠየቅ በምትመልሰው አዎ በእርግጥም ያንን እሱ ጽፎልኝ ነው ብላ ብታስብ እንኳን ምን ሆኖ ነው የሚለውን እንኳን ለማወቅ ጥረት አላደረገችም። ምንም አልጠበቀችም፣ ምንም አልፈለገችውም። በዛ ላይ ደግሞ ተመልሶ ዘሌ ሲሄድና ጓደኛዋን ሲያናግር ጓደኛዋ እንደማታቅ ነው የሆነችው። እሷ ናት ሄዳ ያመለከተችው እቺ ጓደኛ ናት። እንግዲህ እንደምናቀው መጀመሪያ ሄዳ ያመለከተች ለነሱ፣ ማለ ለነ ዘሌ ኢንፎርሜሽን ሰጠች። በዛ ላይም ደግሞ ስትተባበራት ያኖረቻትም እሷ ናት። አሁን ዘሌ ሂዶ ሲያናግራት ግን ሲፈልጋት ልጅቷ አላቅም ነው ያለች። ስለዚህ ይች ሴትዬ የምታደርገው ወይም ያደረገችው ነገር አለ በዚህ ሰውዬ ጋር። ወይም ደግሞ ምናልባት ከዚህ በፊት እንዳየሁት አንድ ቪዲዮ አለ፣ ወንድሙ የአሜሪካ እድል ሲያገኝ አንደኛ ወንድም አንዱን ወንድም በሽተኛ አድርጎ ሆስፒታል ሲገባ በዛ ዶኩሜንት የወጣ ወንድም፣ ከዛ በኋላ በስንት አመት በኋላ ሲመለስ የያዘችው ፍቅረኛ አጋልጠዋለች፣ በዛኛው ወንድም እድል እንደሄደ እና ምናልባት የእሱን ዶኪሜንቱን እሱን እንትን ብለው ዶኪሜንቱን ተቀብለው ለመውጣት ያሰቡ ሰዎች ይኖራሉ ብዬ ያስባለሁ። ወይም ደግሞ እሷ የተባበረቻቸው እንደዚህ እንዲሆን ወንጀሉ እንዲፈጸም ከጎን የምትረዳቸው፣ የምትረዳው ሰው ወይም ደግሞ የምታውቀው ሰው አለ ብዬ ነው የማስበው። ይሄ የእኔ ስሜት ነው። እናንተም ደግሞ ምን ትላላችሁ በዚህ ጉዳይ ላይ? ዝሮ ዝግነው። ግን ይሄ ወንድም በጣም ያሳዝናል። በጣም በጣም ከምነግራችሁ በጣም በላይ በጣም አሳዝኖኛል። ምንም አገሩ ቢሆን ከብዙ ጊዜ ሲመጣ በአገሩ ላይ ተደስቶ ደስ ብሎ ተሞሽሮ እሄዳለሁ ሲል እንደዚህ ተሰባብሮ ለሕይወቱ አደጋ ላይ ወድቆ ሲታይ እንደ ሰው በጣም ያሳዝናል። በጣም በጣም ያናድዳል እና ለማንኛውም ለዚህ ወንድማችን ምረቱን እለምናለሁ በተለይ ደግሞ ውጭ ሀገር ያላችሁ ወይም ደግሞ አገር ውስጥም ያላችሁ የተሆኑ ሴት ወንድ የምት በሶሻል ሚዲያ ላይ የምታውቁትን ሰው ምንድን ነው ብሎ በደንብ ማጣራት ማወቅ በሌላ ሰው ያንን ሰው እንዲሰልልላችሁ መቼም ማድረጉ ተገቢ ነው ብዬ እላለሁ ለማንኛውም ለሁሉም ነገር መልካም ይግጠመው። ለዚህ ወንድማችን ለዘሌ፣ ለግሩፑ በጣም ከሚገባው በላይ እነዚህ ይህንን ልጅ ላተረፉት ሰዎች በጣም ክብር አለኝ። ከሚገባ ላይ መጥፎዎች ቢኖሩም ደግሞ ጥሩ ኢትዮጵያውያኖች አሉ። ለዚህ ስለሰው ባይደርሱለት፣ አንስተው ከመሬት ወደ ሆስፒታል ባይደርሱ ባይወስዱለት፣ በሰርጀሪ ባያደርግ፣ ምናልባት ይሄ ወንድማችን ዛሬም በህይወት ላይኖር ይችላል ወይም ደግሞ የከፋ ጉዳት ይደርስበት ነበር፣ ደሙ ፈሶ ምናምንና። ለነዛ ሰዎች ክብር ምስጋና፣ ለዘሌም ለግሩፕም ክብር ምስጋና። በተረፈ ደግሞ ለወንድማቸው መልካም ጤንነት፣ ወደፊት መልካም እድል ላለው። ሙሽሪት ግን ተይዛ ተይዛ በትክክል ተጠይቃ እውነቱን የምታዋጣበት መንገድ እንደሚፈጠር ተስፋ አለኝ። ስላዳመጣችሁኝ አስተያየታችሁ ስለምሰጡኝ፣ ከልብ ከልብ አድርጌ አመሰግናለሁ። የእናንተን ደግሞ አስተያየት ስለዚህ ሁኔታና የእኔ ስሜት እናንተ ጋር ነበር ወይ የሚለውን መስማት ስለምፈልግ፣ እባካችሁ በአስተያየት ግለጹልኝ። በተረፈ በሌላ ቪዲዮ እስክንገናኝ ለዛሬ በዚህ ሰናበታችኋለሁ ባይ